ሰላም ሰላም ውድና የተከበራችሁ በመላው አለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖች እንኳን ሰላም መጣችሁ ወደ እኔ ቤት እግዚአብሔር ያክብርልኝ ክፉ አይንካችሁ በስራችሁ ስኬታማ ሁኑ የማታ እንጀራ ይስጣችሁ ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ ይስጣችሁም ይሁንላችሁም በልጅ ተባረኩ እግዚአብሔር አምላክ ፈረሃ እግዚአብሔር ያደረበት ልጅ ይስጣቸው የድንግል ማርያም ልጅ ከክፉ ነገር ሁሉ ላይ ይጠብቃችሁ ያስባችሁበት ድረሱ በስራችሁ ስኬታማ ሁኑ የማታ እንጀራ ይስጣችሁ የጠዋትም አይከልክለን የማታም እንጀራ ይስጠን ለንስሐ ሞት ያብቃን ከክፉ ነገር ሁላ ጠብቆ መልካሙን ምኞታችሁን ከኃጢአት በስተቀር የልባችሁን መሻት ይፈጽምላችሁ። በሄዳችሁበት ባላችሁበት፣ የስራ ቦታችሁን ሁላ መድኃን ያለ እመቤቴ ማርያም ከልጇ ከወዳጇ ጋር የተባረከ ስራ ሰዎቹ የከፉባችሁን የሩህሩህ ታርግላችሁ ታርግላችሁ። እግዚአብሔር ይመስገን። አዲስ የሆናችሁ ላይክ በማድረግ ቤት ቪዲዮውን ጀምሩት ነባር የሆናችሁ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር የሆናችሁ ደግሞ ላይክ በማድረግ ቪዲዮን ጀምሩት። የምስራቅ ልኑር ለልጆቼ ቤተሰቦች በጣም ነው መመሰግናችሁ። ውድና የተከበራችሁ ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት የማርና የበቆሎ ዱቄት ሳይሆን የሩዝ ዱቄት ማለት ነው። አንዳንድ ማንኪያ አዘጋጅቻለሁ የሩዝና የማር ዱቄት ውህድ ነው። እንዴት ለፊቴ እንደምጠቀመው ማለት ነው። በቆሎ ዱቄት ተጠቅሜ በጣም ቆንጆ ነው። ፊቴ እኔ የመድረቅ ባህሪ አለው። በቲማቲም ተጠቅሜ ያደርቀዋል። ማዲያት ስላለብኝ ምን ስላለብኝ በጉር ነገር ግን የለብኝም። ይሄ ግን በጣም ጥሩና ምርጥ ነው። እስኪ ላሳያችሁ ማለት ነው። ይኸው ማርና የበቆሎ ዱቄት ነው። ትንጥዬ ውሃ አደርግበት አለሁኝ የሮዝ ውሃም ማድረግ ይቻላል። ያበዛሁኝ እኔ ግን ትንሽ ውሃ አድርጊያለሁኝ ማለት ነው። ለመበጥበጥ ስለማይመቸኝ ግን ቤተሰቦቼ፣ እስኪ ቆይበት ብጭው ብመጣ ይሻላል ማለት ነው። ልበጥብጠውና እንትንላለሁ አሳያችኋለሁ። እና የሁላችሁ ማርና የተጠቀምኩት የበቆሎ ዱቄት ማር እው ልቤ ላይ ያለው የበቆሎ ዱቄት ነው የሩዝ የሩዝ ዱቄት እና ማር ውሃ አድርጌበታለው ሁለቱን አዋሃዳ አለው ማለት ነው አንድ ሰዎች እንዳይመጡብኝ በርጫ ነው የምጠቀመው ውድና የተከበራችሁ ቤተሰቦች፣ አንዳንዴ ማለት ነው እራሳችንን ብንጠብቅ ጥሩ ነው። እኔ ማለት ነው አንድ ወቅት የሆነ አለ አይደለ፣ ዲፕሬሽን ውስጥ ገብቼ ነበር። በጣም ስትረስ ውስጥ ነበርኩኝ። አሁን እኮ ደህና ነኝ፣ በስመ አብ እግዚአብሔር ይመስገንና በቃ። ብዙ ነገሮች እንትን ውስጥ ጭንቀት ውስጥ በምንሆን ጊዜ ዶክተር ወዳጅነህ ያለውን ነገር በጣም ነው ማደንቅለት በጣም በጣም በጣም ስለ እውነት ከድፕሬሽን ውስጥ ወጥቶ እዚህ ጋር ለመቆም እንደዚህ ዛሬ ጤነኛ ሆኖ እንደዚህ መታየት እንዴት ትልቅ ነገር እንደሆነ እግዚአብሔር ይመስገን። ክብሩን እሱ ይውሰድ። የድንግል ማርያም ልጅ ክብሩን እሱ ይውሰጥ። እኔ ማርያምን ነው የምላችሁ። በጣም በጣም ይህንን አንድ አመት ሁለት ሺ አስራ ስድስት ሁለት ሺ አስራ አምስት ሁለት ሺ አስራ ስድስት በጣም ጊዜ ከባድ ጊዜ ነበር ያሳለፍኩት። በጣም በቃ ተስፋ ቆርጬ በቃ በእግሬ መቆም እስከሚያቅተኝ ጭንቀት፣ እናንተ በእግር መቆም እንደሚያቅት እንደሚያዞር በቃ እንትን እንደሚል ተስፋ እንደሚያስቆሩት ታውቃላችሁ። እነኚህ ሁላ ምልክቶች ነበሩብኝ እኔ እነኚህ ሁላ ምልክቶች ነበሩብኝ፣ እና ከዛ ደግሞ ከጭንቀት ጋር ተያይዞ የሚመጣው የጨጓራ በሽታ የጨጓራ ችግር እንዴት እንዴት እንዴት እንዴት በጣም እንደሚያሰቃይ ልነግራችሁ አልችልም። እና እንደዚህ አድርገን አንዳንዴ አሁን በቃ ራሴ ወደ ራሴ ተመለስኩት። ታውቃላችሁ የምን ዲፕሬሽን አለ ዶክተር ወዳጅን የምን ጭንቀት የምን ማዘን የምን መከፋት! እንዴ እኛ እኮ ምርኩዛችን መድሃኔ አለም ነው ወደ መድሃኔ አለም ምርኩዛችን ስናደርግ ማለት ነው፣ ወደ መድሃኔ አለም ምርኩዛችንን ስናደርግ እንዴት እንደሚያበረታን በዚህ አጋጣሚ እኔ ጠቅሞኝ እኔ ዛሬ እዚህ ጋር እንድደርስ እዚህ ጋር እንደቆም ያደረጉኝ ያደረገኝ ጸሎት ነው እንጂ መድኃኒት አይደለም። ጸሎት በቃ ጸሎት ታዟሎት በቃ ባገኘሁት አጋጣሚ ወደ እግዚአብሔር በቃ ወደ አምላኬ ወደ መድኃኔዓለም ወደ እመቤቴ ድንግል ማርያም አማላጇ ወደ አማላጇ በቃ ወደ አማላጇ ወደ ሰማዕቷ አርሴማ ነው። በቃ ወደ ራሴ ተመለስኩ። ወደ ቤተ ክርስቲያን፣ ወደ ጸሎት ድጋፍ። በቃ ታውቃላችሁ፣ ለካ እኔ በጣም በራሴ ላይ አዲስ የሆናችሁ ደግሞ እስኪ ሰብስክራይብ አድርጉኝ፣ እስኪ ይመጥችላችኋለሁ። ምስራቅ ልኑር ለልጆቼ ይመጥችላችኋለሁ ስለማይመቸኝ ነው ብዙም የማልገባው አልገባም። ቪዲዮ ለቃለሁ እንጂ ለመልቀቅ ራሱ በጣም ጊዜ የለኝም። ታውቃላችሁ ስልክ ብዙም እንደድሮ አይፈቀድ። እግዚአብሔር ይመስገን 2017 ግን መልካም ሆነልኝ። በቃ በቃ የኔ ዘመድ ነው የኔ ዘመን ነው እስክልበት ድረስ ወደ እግዚአብሔር ስጠጋ ወደ ጸሎት ንግግሬን ሳደርግ ከሱ ጋር ሚስጥሬን ሳማክረው በቃ ስነሳ አምስተኛ እግዚአብሔር ይመስገን ስል እግዚአብሔር ይመስገን ስል ያ የተጓሳቆለውን ፊት ያ የተጓሳቆለውን ያዘነውን ፊት ዛሬ እንዲፈገግ እንዲ ሊያደረገ አምላክ ቅድስት መቤት ኪዳነ ምሕረት ሰማቷ ክብር ምስጋና ይግባቸው። እግዚአብሔር ይመስገን። አሁን በቃ ጠዋት እግዚአብሔርን አመስግኜ ያገኛ ህዋትን ስቀምስ እግዚአብሔርን አመስግኜ የምን ዲፕሬሽን የምን አዘን እያልኩኝ እግዚአብሔር ይመስገን። መኖር ያለብኝ ለልጆቼ፣ መስራት ያለብኝ ለልጆቼ፣ ዋጋ መክፈል ያለብኝ ለልጆቼ፣ ወድጄ እዚህ ሀገር እኔ ፈልጌ እዚህ ምድር ላይ ያመጣኋቸው ልጆቼን በቃ ብዙ ነገር ውስጥ ነው። እንደኔ እንደኔ ከሆናችሁ ጭንቀት በሚይዛችሁ ጊዜ ብዙ ውሳኔ ብዙ ነገሮችን በቃ አንድ እንደዚህ በቃ የምታናግሩት ሰው የምታረጉት የምታረጉት ነገር ሁላ በጣም ነው እንትን የሚላችሁ ታውቃላችሁ፣ የሚጠፋችሁ በቃ የሚያናግራችሁ አንዳንዴ፣ ወይ ሰው ማናገር ትጠላላችሁ፣ የወይ የምሰሩትን ስራችሁን ትጠሉታላችሁ። በዛ ላይ ደግሞ ስራ ቦታችሁ ላይ ከሆነ ይሄ ችግሩ፣ በምሰሩት ስራ ላይ ከሆነ የመጣባችሁ በጣም ከባድ በጣም ከባድ ነው። ጭንቀት እና ስትረስ ነው። ግን ስትረስን ደግሞ ማሸነፍ የምንችለው ውሃ በመጠጣት፣ ጸሎት በማድረግ እግዚአብሔርን ማመስገን ሲከፋንም፣ ሲደብረንም እግዚአብሔርን በማመስገን ማንበብ። ንባብ በነገራችን ላይ ሙሉ ያደርጋል። እኔ አሁን አንዳንዴ በጣም ነው ንባብ የምወደው፣ ግን ፐርፌክት አደለው ማንበብ አልችልም። ኦ ማይ ጋድ ጨምረሻል እንዳትልኝ፣ ማንበብ አልችልም ግን ማለት ነው ማንበብ ባልችልም በጣም ንባብ ስለምወድ ውስጤ ስለሆነ አንድ ነገር ማየት ሳይ አላልፍም፣ አነባለሁ። ስለዚህ ለምንድን ነው አንድ ነገር እኔ ስለ ካንሰር፣ ስለ ጭንቀት አንዳንድ ነገርን ስለ እንቅልፍ እጦት፣ ስለ እንቅልፍ መዛባት፣ ስለ ፔሬድ ስለ ስለ ስማሙ እንደውም ፈስቅድስ ጥዬው ነበረ ስለ አረጠች ሴት የወራባ መዛባት ስለ ካንሰር ስለ መሐፀ ኢንፌክሽን አንዳንድ ነገር እኔ ለራሴ ካነበብኩት ማለት ነው። ስለዛ ነገር ለእናንተ ሳምጥቼ ባካፍል በሚለው ቪዲዮ ሰራ ነበረ። በጣም ቪዲዮ ሰራለው። እኔ ንባብ ውስጤ ስለሆነ እንጂ ማንበብ ብዙ አልችልም። እንዴት ነው እንደዚህ፣ እንዴት ልበላችሁ፣ በቃ ይሁንም ሽምድድ አርጌ ማንበብ አልችልም። ቪዲዮ ላይ ሆኜ ራሴ ግን ሽምድድ አርጌ ሳንብ ለሰው ግን ከቪዲዮ ውጪ ሳነብላቸው ግን በጣም አነባለሁ ንባባ አነባለሁ ውስጤ ነው ሽምደታ እችላለሁ ማለት ነው እና እዚህኛው ጋር ሰውን ግን ይገራ ይጋባል አንዳንድ ሰው ታዲያ መጥቦ ምንድን ነው መጀመሪያ ማንበብ ቻይ አንቺ አንቺ ማንበብ ሳትቺ እንደዚህ መተሽ አንቺ እንደዚህ የሚል አለ አንዳንድ ደግሞ ጎበዝ በርቺ በጣም ጥሩ ነው በጣም ቆንጆ ነው የምትሉኝም አላችሁ ነው በጣም ቆንጆ ነው፣ በእርቺ ጥሩ ነው እምትሉ ማታበረታቱኝ አላችሁ፣ የምትከታተሉኝ አላችሁ። እግዚአብሔር ይመስገን እና እኔ ንባብ ሙሉ ያደርጋል። ንባብ ሙሉ ሰው ነው የሚያደርገው፣ በተገኛው አጋጣሚ ማለት ነው። እኔ አሁን ከዚህ ጋር ከዩቱብ ከእንትን ከምልስበት ሰዓት የማነብበት ጊዜ ይበልጣል። ለምን? ራሴን ማዳን ስላለብኝ፣ የነበረብኝን ችግር መቅረፍ ስላለብኝ፣ ጭንቀቴን ከጭንቀት መውጣት ስላለብኝ ወደ ጸሎት፣ መዝሙረ ዳዊት። መዝሙረ ዳዊት በጣም ጥሩ ነው። እኔ በቃ አንድ እህቴ ይኸው፣ እኔ በቃ እንዱ ሳማክራት ወይኔ፣ ምንም ምንም ምንም፣ ወይ በይ በርቺ ነው ያለችኝ። እህቴ መሲ መሲ ጎደልያስ በጣም በጣም ነው ማመሰግናት በዚህ አጋጣሚ። እግዚአብሔር ያክብርልኝ፣ ክፉ አይንካሽ። በወቅቱ በቃ እንዴት ነው እንደዚህ ሆኛለሁ? ምን ይሻለኛል ይሄን ነገር ምናምን ብዬ ሰላም አጠቻል ምናምን ስላት መዝሙረ ዳዊትን ቁጥር ሀያን ሀያ አንድን ቁጥር አስራ ዘጠኝን ሀያን ሀያ አንድን ሀያ ሁለትን ዘጠናን ዘጠና አንድን ድገም ያለችኝ አንብቤ ያለችኝ አንብቤ ያለችኝ አሁን አብሶ ደግሞ በዚህ በጾም ውስጥ በሁዳዴ ጾም ውስጥ ማለት ነው። ሰዎችቼ እንዳይመጡብኝ ዝንጀሮ መስዬ ዛሬ እንዳውም እንግዳ አለኝ። በኩዳዴ ጾም ውስጥ በጣም ቆንጆ ነው፣ በጣም ቆንጆ ነው። መዝሙረ ዳዊት ብትደግሙ ማለት ነው ከሰዎቻችሁ ጋር እንኳን አልስማማ ስትሉ እውነት መዝሙረ ዳዊት ድገሙ፣ መዝሙረ ዳዊት ድገሙ፣ ተጸሉት ማለት ግዴታ፣ ሙሉ ማድረስ የለባችሁም። እኔ ግን ያው እግዚአብሔር ይመስገን ወደ እግዚአብሔር መገናኘት ግዴታ ከጠፋሁበት መመለስ እንዳለብኝ ስላመንኩ ሙሉ ሙሉ ለሙሉ ጊዜን የሰጠሁት ለጸሎት ነበር። አሁንም ማለት ነው እንደዚህ ሲመቸኝ ቪዲዮ ሰራለው ጥላለው፣ ባለኝ ሰዓት ግን ሲመቸኝ ግን ሌሊትም ሲመቸኝ ቀንም ሲመቸኝ እንዳለ ሙሉ ጊዜን ወደ ጸሎት ወደ ጸሎት እና ወደ ንባብ አንዳንድ ነገሮችን ሰርች ያርኳን ባለው ለራሴ ምናምን የሚጠቅሙኝን እና እንደዛ ጥሩ ነው። ለማለት የፈለግኩት ምንድን ነው፣ ብዙ ጊዜ የምን ጭንቀት የምን ስትረስ የሚለው ነገር ስለ እውነት እኔ አሁን ለማን ነው የምኖረው? የምኖረው ለልጆቼ ነው። ምን ነክቶኝ ነው እንደዚህ የተወላበድኩት? ምን ነክቶኝ ነው? ለማን ምንድን ነው እሱ? ራሴን እንዲስክጥል ድረስ ብዬ ወደ ራሴ ተመለስኩና እግዚአብሔር ይመስገን ዛሬ ዝች ጋር ቁጭ ብዬ ሳውራት ማለት ነው ያቺ ያለፏት ሁለት ዓመታት 2015 እና 2016 ያሳለፍኳት ጊዜ በመድኃኔ ዓለም ቸርነት ሁለተኛ ላትመለስ ሁለተኛ ወደ እኔ ላይ ጠጋ ያለፈ ዘመን ሆኖ ነው ማሳልፈው። በመድኃኔ ዓለም ምርኩዝ በመቤታችን በድንግል ማርያም በልጇ በወዳጇ ቸርነት፣ በሱ ምሕረት ተምሬ ዛሬ እግዚአብሔር ይመስገን እንዲሆኛለው የምን ጭንቀት የምን ስትረስ የምን ማዘን እያልኩ የድሮ ምስራቅ ልኑር ለልጆቼ ፏፍንድቅ እያልኩኝ ፏ ብትን ብዬ መጥቼላችኋለሁ። ናበረታቱን ላይክን በማድረግ ሰብስክራይብን በማድረግ ቤተሰቦቼ። በጣም ለረጅም ጊዜ ጠፍቻለሁ። ኢትዮጵያ ነበረ ቻናሉ ወድቋል። ሪዩዝድ አለበት፣ ሪስትሪክት ኮሚኒቲ ጋይድ ላይንስ አለበት። በምን ምክንያት እንደሆነ ባላቅም ያለው ማለት ነው። ያው ስም ተቀያይሮበታል ብዙም ጊዜ እሱም ሊሆን ይችላል አሁን ግን ግን አሁን ደግሞ ማለት ነው ምስራቅ ልኑር ለልጆቼ መታለች ማለት ነው ፏ ብላ እና የሩዝና የማር ውሃ አርጌበታለሁ ዱቄት በጣም ጥሩ ነው ለደረቅ ፊት እኔ የምቀባውንም ቅባት አሳይቻችኋለሁ ይሄ ቅባት በጣም ቆንጆ ነው ግዙት እርታሽ ነው ይህን አልም እንትን የሚካበድም አይደለን እንዴት ነው እንደዚህ ነው ጽሁፉ አይኔ እንዲህ ያረጋለሁ። አይኔ መታከም አለብኝ፣ አታክሙኛ። አይኔን አይኔ መታከም አለብኝ እና እንደዚህ ነው። የምን ጭንቀት፣ የምን ስትረስ አለ ዶክተር ወዳጀ ነው እውነቱን ነው ስለ እውነት ከሆናል። የምን ስትረስ፣ የምን ጭንቀት፣ ወደ ጸሎት፣ ወደ እግዚአብሔር መጠየቅ ይመልስልናል። ከጠየቅ ነው እኛ ከተጠጋ ነው እኛ ይጠይ ይመልስልናል። እኛ እየሸሸን ነው እንጂ። በዚህ አጋጣሚ መስ ጎዶልያስ በጣም ነው ማመሰግነው ረጅም ጊዜ በነገራችን ላይ ከኢንተርኔት ላይ ጠፍቻለሁ። ማንንም ብዙ ሰው አላናግርም። የጥሞና ጊዜ የአርምሞ ጊዜ ወስጄ ነበር ለራሴ ቃል ገብቼ ከመድኃኔዓለም ጋር እና በቃ ለብዙ ወራቶች ወራሴ ገለል ብዬ ራሴን ማዳምጥበት ራሴን የምፈልግበት መኖር እንዳለብኝ ለልጆቼ የማስብበት ጊዜ ነበረኝ። አሁን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ መድኃኔዓለም ጋር ክብር ምስጋና ይግባው። የሚገርማችሁ ነገር ድንቅ ነው፣ መድኃኒዓለም የድንግል ማርያም ነው። በጣም ድንቅ ነው። ለኔ ደረሰ እኔን ፈታኝ። እኔ እዚህ ጋር እንድቆም እዚህ ጋር እንዳናግር ያደረገኝ አምላክ ለእናንተ ነው ይድረስላችሁ፣ ለእናንተም ይርዳችሁ። ስለ እውነት ዛሬ እኔ እዚህ ጋር ማለት ነው ይሄ ፊት አልነበረ ይሄ መልክ አልነበረ ያለው እንደዚሁም ሆኖ ማለት ነው። እግዚአብሔር ይመስገን፣ ክብር ምስጋና ነው ሁሌ ያመሰግኑ ጠዋት ስትነሱ ጎደለም ሞላም አመስግኑ። መቼም ጎሎብን አያውቅም። በርግጥ ሁል ጊዜ አመስግኑ። እኔ ምንም ነገር የጠቀመኝ የለም። ፓናዶል አልወስድም። ከጨጓራ ኪኒኒ ሌላ ጨጓራ ኪኒኒ የመጨረሻውን ደረጃ እየወሰድኩ ነው። እኔ እንግዲህ ማለት ከዛም በላይ ሊኖር ይችላል ለእኔ የታዘዘልኝ ከአርባ ግራም በቀን ሁለት የመውሰድ ማለት የጨጓራ ኪኒኒ በጣም ከባድ ነው። ኤርሚትራዞል ነው የሚባለው ይሄን ማረግ ማንበብ ስለማያውቅ ተኝ። ኦ ማይ ጋድ እድላለሁ። ከነናጊ ጋር ማይ ጋድ እድላለሁ። ኦ ማይ ጉድነስ እችላለሁ። ጉድ ቦይ ጉድ ገርል እችላለሁ። ከውሾች ጋር ውሎዬ። እንግሊዘኛም አረብኛም ስለማወራ አረብኛ ፐርፌክትም ባልሆን ምሽል ሐሌ ብመሽ ሐሌ ቢንፋ ይከፈለኛል። አረብኛውንም እንደበላለን እኮ እና ምን ለማለት ፈልጌ ነው፣ ወደ እግዚአብሔር ስንጠጋ ማለት ነው። በጭንቀት ላይ የምትኖሩ ሰዎች ሁል ጊዜ ወደ ጸሎት፣ ወደ ማመስገን ስትሄዱ ትድናላችሁ። እመቤቴን ማርያምን ትድናላችሁ፣ ማርያምን ትድናላችሁ፣ ሰማዕቷን ትድናላችሁ። ለእኔ ደረሰ። እኔን የባረከ መድኃኔዓለም፣ እኔን እዚህ ጋር እንዲህ ያነሳኝ መድኃኔዓለም ለእናንተ የሚደርስላችሁ። ቪዲዮውን አራዘምኩት። እስኪ ቆይ ልታጠብና አልምጣ ማዲያት ላለባችሁ እኛ ማዲያት ወደዚ ተሸሸ እየሸሸ ነው። ምንም የሚያደርጋችሁ በቃ የሆነ ምርት ያህ ነገር በቃ ፊታችሁ ምርት ያህ ነገር ምናምን። አሁን ውሾች ሲተኙልኝ እኮ ቆይ፣ ሰዎች የሚሉ ትንሽ ቪዲዮም ልስራ። እናንተንም ሰላ- ለዋላችሁ የምን ድፕሬሽን የምን ጭንቀት፣ የምን ድፕሬሽን የምን ጭንቀት ልበላችሁ ብዬ ነው። ያው እኔ አሁን ይሄንን ልጨርሰው ነው ማለት ነው። ይሄንን ልቀባ እኔ የሚገባው ይሄን ጠዋትና ማታ ማለት ነው። አሁን ግዴታ ስለ እንትን ስላልኩ ስለታጠቅኩኝ አርጅቶ ወፍሚቴ ተበላሽቶ ተበላሽቶ እንዲህ ማሁን ማፋልኩኝ የሁላችሁ ማርያምን አማርኩኝ፣ ሆ እግዚአብሔር መስገን በረከት ርቆኝ፣ ጸጋ ርቆኝ ከአምላኬ ሸሽቼ እንዳለ ሩጬ ኢንተርኔት ላይ ሩጬ ዩቱብ ላይ ሩጬ እዚህ ጋር ምናምን ነገር እንዲህ ለራሴ ጊዜ የአርምሞ ጊዜ የለኝ፣ የጥሞና ጊዜ የለኝ፣ የጸሎት ጊዜ የለኝ። እንዲ ሲሆን ነው ሁሉም የሚሆነው፣ ሲሞላ ነው ሁሉም የሚሞላው ብዬ ወደ መድኃኔዓለም ስጠጋ እግዚአብሔር ይመስገን፣ ክብሩን እሱ ይውሰድ። የድንግል ማርያም ልጅ ውድና የተከበራችሁ ቤተሰቦች እንዲህ ባማረ ሁኔታ ኳብ ትን ብያለሁ፣ ማለት ነው። አመሰግናለሁ ስለምትከታተሉኝ። እሩዝ እና ማር ውሃን የተጠቀምኩት የሩዝ ውሃን መጠቀም ትችላላችሁ። ያው እንግዲህ ለፊታችሁ ደግሞ የምትቀቡትን እናንተ ተቀቡ። ግን በባዝሊን ይሄ ቆንጆ ነው ብሎኝ እኔ ሀኪም ነው እንትን ያለልኝ እና እየተጠቀምኩ ብዙ ለውጥ አለውበት። ፊታችንን የሆነ ምርት ይሃን እንዲሆን እየተጨማደደ እንደኔ ያስቸገራችሁ ከእድሜ ጋም ያለ እድሜ የሚመጣም የፊት መጨማደድን ይቀንሳል። በጣም ጥሩ ነው። ይሄንን አይታችሁ ብዙና ተጠቀሙ። ለደረቅ ፊትም ለርጥብ አላቅም። የኔ ፊቴ ደረቅ ያለ ስለሆነ እንደዛ ነው። እና ውድ እና የተከበራችሁ ቤተሰቦቼ ስለምታበረታትኝ አመሰግናለሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቻው ሰንብቱ።